አርእስተ ዜና። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ገዳማውያን አባቶችን በጽፈት ቤታቸው ተቀብለው አነጋገሩ። የሊቀ አዕላፍ ያዛልም ገሰሰ ስርዓተ ቀብር ተፈጸመ። ጤና ይስጥልን። ከንቁ ሚዲያ የዕለተ አርብ ንቁ ዜና ይዤላችሁ ቀርብ ያለው እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ የታላቁ ዋልድባ አብረንታንት ገዳም አባቶችን በጽህፈት ቤታቸው ተቀብለው አነጋገሩ። አድናት ተስፋዬ ታቀርበዋለች። ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የታላቁ ዋልድባ አምብረታት ገዳም አባቶች በጽፌት ቤታቸው ተቀብለው አነጋገሩ። መናንያኑ ለቅዱስነታቸው ዋልድባ አምብረንታት ገዳም ባለፈው ዓመታት ያሳለፈውን ችግር እያስረዱ ሲሆንም በሰላም መደፍረስ ምክንያት ከፍተኛ ጉዳት እንደደረሰባቸውም ገልጸዋል። ገዳሙ ቅርሶቹ ላይ ዘረፋና ጉዳት እንዳጋጠመውና የተወሰኑ መናንያንም እንደተበታተኑበት ገልጸዋል። በገዳሙ ብቻ የሚገኝ በሌላ ቦታ የማይገኝ ቋርፋም ከአካባቢው መጥፋቱና ለችግር መገለጣቸው መገለጣቸው ንም ገልጸዋል። ቅዱስነታቸው የገዳሙ ልኡካን አጽናንተው መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን በአገር ውስጥና በአገር ውጭ የሚገኙ በሙሉ ለታላቁ ዋልድባ ገዳም እርዳታ እንዲያደርጉ መልእክት አስተላልፈዋል። መናናያኑ ገዳሙን ለመርዳት ለሚያዝያ 4 አራት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት በቦሌ ደብረ ሳላም መድኃኔ ዓለም ካቴድራል ጉባኤ መዘጋጀቱም ተገልጿል። የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትምህርተ መለኮት ተቋማት የጋራ ምክክር ጉባኤ በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ተባርኮ ተከፈተ። ተጨማሪ አለን የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ የትምህርተ መለኮት ተቋማት የጋራ ምክክር ጉባኤ በመንበረ ፓትርያሪክ ጽርሀ ተዋሕዶ አዳራሽ ተካሂዷል። በመድረኩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ለተሰብሳቢዎች አባታዊ መልእክት ያስተላለፉ ሲሆን የሰለጠነውን ዘመን የተከተለ ስራ መስራት አለብን ብለዋል። ቅዱስነታቸው አያይዘው ባስተላለፉት መልእክት ትምህርት ለቤተ ክርስቲያን ብርታት አስፈላጊ ነው። ትምህርት ከሌለ ቁም ነገር የለም። የኮሌጆቻችንን ቁጥር መጨመር አለበት ብለዋል። ከቅዱስነታቸው አባታዊ መልእክት በኋላ በብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃ ማህጉረ ስብከት ሊቀጳጳስ መሪነት ውይይቱ በጥናታዊ ጽሑፍ እየተመራ የቀጠለ ሲሆን የምክክር ጉባኤው ለሁለት ቀናት የቆየ መሆኑን የጉባኤው አዘጋጅ ከሆነው ከትምህርትና ስልጠና የተዘጋጀው መርሃ ግብር ያስረዳል። የምክክር ጉባኤው አባላት የሆኑት ከፍተኛ የመንፈሳዊ ነገረ መለኮት ተቋማትም አንደኛ የቅድስት ሥላሴ ዩኒቨርሲቲ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የሥራ አመራር ኮሌጅ፣ የሐዋሳ ታቦር ፍኖተጥበብ መንፈሳዊ ኮሌጅ፣ የባህር ዳር ጽርሐ ጽዮን መንፈሳዊ ኮሌጅ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ፣ የቅዱስ አቡነ ባስልዮስ መንፈሳዊ ኮሌጅ፣ የቅዱስ መርቆሬዎስ መንፈሳዊ ኮሌጅ፣ ፈለገ ብርሃን አቡነ ሚካኤል መንፈሳዊ ኮሌጅ ተሳታፊ ናቸው። የምክክር ጉባኤው ዓላማ ተናቦ ለመስራት ሲሆን ጉባኤው በቀጣይነት በዓመት አንድ ጊዜ የሚደረግ መሆኑ ተጠቁሟል። የሊቀ አይላፍ ያዛለም ገሰሰ ስርዓተ ቀብር ብፁዕ ወቅዱስ አቡነ ማቲያስ ፓትሪያሪክ በተገኙበት ተፈጸመ። ትዕግስት መቃሰአት ተከታትለዋለች። የሊቀ ሀላፋን ያዛለም ገሰሰ ስርዓተ ቀብር ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትሪያሪክ ርእሰ ሊቃነ ጳጳሳ ዘኢትዮጵያ ሊቀ ጳጳ ዘአክሱም ወጨጌ ዘመንበረ ተክለሃይማኖት በብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳር እና የሰሜን ጎጃም አገረ ስብከት ሊቀ ጳጳስ ብፁዓን አቦ ሊቃነ ጳጳሳት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት የስራ ኃላፊዎች፣ ሰራተኞች፣ ወዳጅ ዘመዶቻቸው በተገኙበት የመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽመዋል። ሊቀ አላፋን ያዛለም ገሰሰ ከአባታቸው ከአቶ ገሰሰ ደስታ ከእናታቸው ከወይዘሮ አብቹ ወጋለ በቀድሞ አጠራር ጎንደር ክፍለ አገር ደብረ ታቦር አውራጃ ባፊያን እናት ወረዳ ልዩ ስሙ ደብረ ሊቃውንት ወንዱ ጌታ ቅዱስ እስጢፋኖስ በሚባል ቦታ ግንቦት 9 ቀን 1936 ዓመት የተወለዱት ሊቃ አላፋን ያዝዓለም ገሰሰ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሊቃውንት ጉባኤ ሰብሳቢ የነበሩ ሲሆን በተወለዱ በ81 ዓመታቸው ነው ከዚህ ዓለም ድካም ያረፉት። አስረኛው ዙር ሐዊረ ሕይወት በጀርመን ፍራንክፈርት ምስካየ ሕዙናን መድኃኔ ዓለም ቤተ ክርስቲያን መካሄዱ ተገለጸ። ተጨማሪ በማህበረ ቅዱሳን የጀርመን ንዑስ ማዕከል ለአስረኛ ጊዜ የተዘጋጀው ሐዊረ ሕይወት በጀርመን ፍራንክፈርት ምስኪያ ዙናን መድኃኔ ዓለም ቤተ ክርስቲያን ከመጋቢት 19 እስከ 21 ቀን 2017 ዓ ም አካሂዷል። በመርሃ ግብሩ የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅና የፍራንክፈርት ምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን አስተዳዳሪ መላአከማዊ ቀሲስ ልሳነ ወርቅ ውቤ፣ መምህር ዲያቆን ያረጋል አበጋዝ፣ ሊቀ ትጉኃን ቀሲስ አብርሃም፣ የሩስለስሃይም መጥምቀ መለኮት ቅዱስ ዮሐንስ አስተዳዳሪ መላከ ኃይል ቀሲስ ዶክተር ያብባል፣ የብሬመን መካነ ሰማዕት ቅዱስ እስጢፋኖስ አስተዳዳሪ ሊቃውንተ ቤተ ክርስቲያን እና በርካታ ምዕመናን ተሳትፈዋል። በመርሃ ግብሩም ትምህርት ወንጌል በመምህር ዲያቆን ያረጋል አበጋዝ ፈውስና ድህነት በሚል ርዕስ እንዲሁም በመምህር ዲያቆን ባንታምላክ አያሌው አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል በሚል ርዕስ ተሰጥቷል። በተጨማሪም ምክረ አበው በተመረጡ ጥያቄዎች በተጋበዙት መምህር ዲያቆን ያረጋል አበጋዝ ሊቀ ትጉኃን ቀሲስ አብርሃምና መላከሳይል ቀሲስ ዶክተር ያብባል የተሰጠ ሲሆን ምሽት ክፍለ ጊዜም የምዕመናን የእርስ በርስ ውይይት የፈተና ምንጩና መፍትሄዎች በሚል ርዕስ ዙሪያ ተወያይተዋል። በዝማሬ አገልግሎትም ታዳጊዎች የበገና መዝሙር አቅርበዋል። የሊቃውንት ጉባኤ መምሪያ ዝክረ ንቅያን አስመልክቶ ለአህጉረ ስብከት ዝግጅታቸውን እንዲያጠናቁና ሊቃውንቱ በተጠቀሰው ቀን እንዲደርሱ አጽንዖ ሰጠ። አድናት ተስፋዬ ተከታትለዋለች። ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሊቃውንት ጉባኤ አዘጋጅነት ከሚያዝያ 20 ቀን 2017 ዓ ም ጀምሮ ዝክረ ንቅያን የተሰኘ በሀገሪቱ የሚገኙ የአብነት መምህራንና አይናማ ሊቃውንትን ያሳተፈ ሀገር አቀፍ ጉባኤ በኢትዮጵያ ለመጀመሪያ ጊዜ እንደሚካሄድ ይታወቃል። ጉባኤው በተያዘለት የጊዜ ሰሌዳ መሰረት እንዲካሄድ በባለቤትነት ከሚመራው ከሊቃውንት ጉባኤ ጀምሮ እስከ ልዩ ልዩ ባለድርሻ አካላት ድረስ የቅድመ ዝግጅት ስራውን ተሰርቶና በሚገባ ተጠናቅቆ እለቱን በጉጉት በመጠባበቅ ላይ ይገኛል። በመሆኑም አህጉረ ስብከቱ በየጉባኤ ቤቱ የሚገኘው ሊቃውንት በተጻፈው መስፈርት መሰረት እንድት ለኩልም መታዘዙን አውቃችሁ ዝግጅታችሁን በማጠናቀቅና ሊቃውንቱን በተጠቀሰው ቀን እንዲደርሱ ታደርጉ ዘንድ አጽንቶ ለመስጠት እንወዳለንም ብለዋል። በመቀጠልም የተከበራችሁ የኢትዮጵያ ኦርቶዶክስ ምዕመናንና ወምዕመናት በሙሉ ቅዱስ ሲኖዶስን ጉባኤ እንዲያካህድ ሲፈቅድ ለቤተ ክርስቲያን ዘርፍ ብዙ መፍትሄዎችን ያመጣል፣ ችግሮችን ይፈታል ብሎ በማሰብ ነውና ጉባኤውን በሰላም ተጀምሮ በሰላም እንዲፈጸም ቤተ ክርስቲያኑን የሚታደግ የሆን ዘንድ በእያላችሁበት ሁናችሁ በጸሎታ ግዙ ዘንድ ሲል ጥሪውን አስተላልፈዋል። መጋቢት 26 ቀን 2017 ዓ ም ከንቁ ሚዲያ የተዘጋ ተዘጋጀላችሁ። ይህንን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩላችሁ እኔ ዲያቆን ኢሳያስ ከመላ የስቱዲዮ ባለሙያዎች ጋር ነበር። ሰናይ ጊዜ